ኪጎን እንግዲህ ሲጠርገው ሲይዙት ባርኮትና ደብ አዴ ላይ የሰሩባትን ግፍ የፍቅርንና የዳይመንድን ዝክዝክ አድርጎ አወጣው። ይህን የሰማው ባርኮት በጣም ተጸጸተ። አዴ ምን ብዬ ይቅርታ እንደምጠይቅሽ አላቅም። መጀመሪያ አዴ መጥፎ መሆኗን እያወቅኩኝ አንቺ ላይ ፈረድኩኝ። እዋክችን አላት። አዴይም ባርኮቲ! አንተ ባትኖር እዚህ መኖር አልችልም። ስለዚህ እንደዚህ አትበል፣ አንተ ምንም አላጠፋህም። ያጠፉት ፍቅርና ዳይመንድ ናቸው አለችው። ፍቅርስ ፍቅር እንግዲህ ከዳይመንድ አመለጥኩ ብላ ዝጥ ዝጥ ስትል መሀል መንገድ ላይ ተያዘች። መልሶ አገታት። ያሳዝናል። አሁን ዳይመንድ ፍቅር ላይ የሚያደርገው ቅጣት በጣም ከባድና አሰልቺ ይሆናል። ሲቀጥል እንግዲህ ሊዲያ ና ኢላ ተቃቅፈው አጌታ፣ ሊሊ የመጨረሻ ተናዳ ተጣልተው ሄደች። ያሳዝናል። አይገርምም ባርኮት እንዳይሆን አደረገው ኪንጎን። ኪንጎ ግን ሁሉንም ነገር አውጥቶ ተናገረ። ሲቀጥል እንግዲህ በጣም በሚከብድ ሁኔታ ደቭ ኪጎን አስጠነቀቀው። ከዛሬ ጀምረህ አደይ አጠገብ እንዳትደርስ ሲለውም በማልችለው ነገር ነው የመጣኸው። ስለዚህ አለመድረስ አልችልም፣ አላደርገውም አትፈልግህም አለው አዎ ባትፈልገኝም እበሯ ድረስ እየመጣሁ ናፍቆቴን እያወጣሁ እሄዳለሁ አለው ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ ላይ ሰላማችሁ ይብዛልኝ ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ እስከ መጨረሻው ተከታተሉ አደይ ቀጣይ ፓርት ይዘመተናል ማለት ነው እንግዲህ ባለፈ ፍቅርን አግቶት እያሰቃያት ነበረ ማለት ነው። ይህ ያለቀው። ዛሬ ደግሞ እንግዲህ ፍቅር ብይ ስትባል ያመጣላትን ምግብ ለመትፋት የቅባጧ ቅባጥና የጥግበቷ ጥጋብ ለመትፋት ሞክረችው። ከዛም ትተፊውና እመኝ ይህን ፊትሽ ነው በጥፊ ማላጋልሽ፣ ሀላት ዳይመንድ ከዛም የፍርሃቷን ዋጠችው፣ ግን እንደዛውም ሆና ፍቅር የምትሸነፍ አይደለችም። ከዛም እንግዲህ አደይ ና ባርኮት እንዲሁም ደግሞ ደብ ወደ ኪንጎ ቤት አቀኑ። ኪንጎ ብቻውን ትኝት ብሎ ነበረ። ከዛም ምን አማራጭ አለው? በተኛ በተኛበስ አጋጣሚ በሩ ተቆረቆረ። ከዛም ማን ነው አለ ኪንጎ። በሩን ክፈትልኝ አደይ ነኝ አለችው። ምን አለ አዎ፣ እኔ አለምን በቃ እኔ ማመን አቃተኝ። እበሬ ድረስ መጣችልኝ ማለት ነው። እሺ መጣሁ አለና በሩን ሲከፍተው የአደይ ጅሬዎች ከኋላዋ ተከትለዋታል። ዳዊት እና እንዲሁም ደግሞ ባርኮቴ ኪንጎን እንቅ አርገው ያዙት። እህት የት ናት? ጓደኛ ሴት ነው ተናገር፣ ሲሉትም እመኑኝን የምንም አቀው ነገር የለም አለ። በፍጹም እች ጓደኛ የት ነው ሲባል አላቅም፣ ፍቅርንም ሁላቸውንም አላገኘውም አለ። ከዛ አጥብቀው ሲደበድቡት ቀጥታ እሱ ቤት ወስዳችኋለሁ ብሎ በመሄድ ላይ ነበረ። አይገርምም። ከዛም ፍቅር ሽንት የመጣ ብላ ዳይመንድን አታላ ላይ የሄደች ነበረ። እናም በዛ አጋጣሚ አመለጠች። ኪንጎን ይዘው ሲሄዱ ዳይመንድና ፍቅር እየተሯሯጡ ነበር። ፍቅር ተዳይመንድ አመለጠች መስሏን ነበር። በሰዓቱ ግን ከፊት ቀድሞ ሩጦ አገኛት። በጣም ደነገጠች። የምትሆነው ግራ ገባት። ፈጣሪ ሲያወጣው እንግዲህ ዳይመንድ ለዛሬው አምልጧል። ፍቅርም የለችም፣ ዳይመንድም የለችም። የለም ከዛ ኪንጎን እያጋጩ ዳይመንድ ቤት ሲወስዱት ፍቅር የታገተችበት ገመድ እያንዳንዱ ነገር አለ እህት የት ናት? አምጣ ህለቅ የእኔ ትንሽ እህት የት ናት ሲለውም እኔ እዚህ ነው ቤቱ ምንም አውቀው ነገር የለም አለ። ይህ ምንድን ነው? ደብ አለ። በቃ አንተማ ገና ብዙ የምናወራው ነገር አለ። አደይንም እዚህ አግኝተሀት እንደነበረ አቃለሁ፣ ሰምችላለሁ አለ ደብ። ከዛም እንግዲህ ባርኮት ና አንተ ጋር የምናወራው ቤት ነው በማለት ኬንጎን አንቀውት የግራ የቀኝ እያጋጩ እቤት ይዘውን መጡ። በጣም ይገርማል። ከዛም አደይና ዳይመንድ ያው ቤተሰብ ቢሆንም ዳይመንድ ለገንዘብ ብሎ እንደ ሸጣት በጣም እየተጸጸተ ይገኛል። እኔ ክፉ ሰው ነኝ፣ ገንዘብ ስል እህቴን ሽጫት አለሁ። እንደ እናት እንደ አባቱ ነው ያሳደገኝ የአደይ አባት ነው። እኔ ማንም የለኝም። አንቺ ስለ አባትሽ ክፉ ቢነሳብሽ ትፈልጋለሽ? ለምን አላት። ፍቅርም ለምን ብለሽ አጠይቅኝም ሲላት፣ አላቅም፣ ለምንድን ነው ምንና ነው አለችው የልጅነቱን ስቃይ በቤተሰብ በኩል ማንም እንደሌለውና ና እንዴት ሆኖ እንዳደገ ነገራት። እሷም ዝም አለች። እና ታዲያ ስለዚህ አደይን ለገንዘብ ብዬ ሸጥኳት እህቴን አለ። እና ታዲያ እኔ አላስገደድኩ ወደህና ፈቅደ እኮ ነው ያረከው፣ በዛ ላይ ደግሞ ለምን ራስህን ትወቅሳለህ ባደረግከው ነገር አለችው። ዝም በማለት ሊመታት አለ። ከዛም ጸጥ አለች። ቀጠለና እንግዲህ በጥፊም እንዳልመታሽ፣ እኔስ አንች ላይ ጨካኝ ሁኝ ምጨክን ምፈልግ ይመስልሻል? ግን ደግሞ እንድጨክን ያደረግሽ አንቺን ካገትኩ ወድህ ነው፣ አደይ ላይ መጥፎ ነገር ካደረግ ነው ወድህ ነው አላት። ያችን ሰራተኛ አደይ አደይ እያልክ አሁን ልቀቀኝ ከዚህ ልሄድ፣ አለችው። መቸም አልለቅሽም አላት። እሷ ማምለጧ ነበር ሽንት ቤት የተጠቀመች መስላ እየሮጠች እንግዲህ አጊቶ መልሷታል። አሁን ክፋቱ ወይም ቅጣቷ የከፋ ይሆናል። ሲቀጥል እንግዲህ ቤት ውስጥ አምጥተው ኪጎን አጣለሙት በጥያቄና በብትር። ከዛም ሁሉንም ነገር ዝክ ዝክ አድርጎ ተናገረ። አደይ የምትሆነው ግራ ገባት። ከመሄዷ በፊት ግን ሊሊ ቤታቸውን እየጠበቀች ነበረ። ሊዳ ደግሞ ነገረኛ ቀጥታ ኢላ ጋር ሂዳ የኔ ፍቅር አለችው። ሂዳ ልቡ ላይ ተለጠፈች። አላት እሺ ሊሊ ሳለመጣችው ያቺ ሊሊ የምትባል ካልመጣችው አንድ ጋ ልምጣ ብዬ ነው በጣም ስለደበረኝ አላት አለችው። ለምን አላት፣ ለምን አልመጣችም ሲላትም እኔ ደይም ፈልጋ መስሎ ነበር፣ ግን ደግሞ ደብን ፈልጋ ነው አለችው። ምን አላት። እሷና እሱን ያለያየች መስሏት፣ ከዛም እደረቱ ላይ እንደተኛች ሊሊ ደረሰች። ሊሊዛ ስታገኛት አደይ ለምን አልሄድሽም ምንድን ነው አለቻት። ፍቅርን እኮ ዳይመንድ እውነት ማግቷታል አለች። እናት ታግታ ነው አለች። አዎ ግን አንቺ እዚህ ብቻሽን ምን ትሰራያለች? ስትልም ቤትን ጥዬ አልሄድም ብዬ ነው አለች። እንዴ ሊዱስ አንድ ቀበጥ ሴት ቤት ትጠብቃለች ብለሽ ነው አለቻት። ሊሊ እንደተኛች ሊዲያ የሆነ በትራስ መታቻት፣ ተነች ባገች ደግሞ ኢላዬ ቤት አልበቃሽ ብሎ እዚህ ተገርመሽልኛል እንዴ ነጂ ምን ትመስላለች አለቻት። ከዛም ሊሊ ደሟ ፈልቶ ሊዲያን አስፈራራቻት። ከዛም እየሮጠች ኢላ ቤት ሄደች። ሲመጡላት በቃ አሁን ከመጣችሁ ልሄድ ብላ ሊሊ ስትሄድ እንግዲህ ኢላ ደረት ላይ ተለጥፋለች። ሊዲያ ሊሊ ያየችውን ማመናቃታት ታናዳ ጥላ ወጣች። እዚች ልጅ ጋር ሌላ ኬዝ አለ አይደለም። ግን አትንጭ ብሎ አስጠንቅቋት ነበረ። እኔ ባለ ፍቅረኛ ነኝ። ሊሊ ደግሞ ትደስ አይላትም። የአንጂን ቀበጥነት የምንረዳው እኔ አደይ፣ ባርኮት ደብነን። ከዛ ውጭ ማንም ሊረዳሽ አልችልም። ስለዚህ እሷን ላለማስከፋት እኔ ምንም ነገር አደርጋለሁ። ሊዲያ ከዚህ በኋላ እዚህ መመላለሱ ቢቀርብሽ ነው አላት። እናንተ ጋር ነው እዚያ አንተ ጋር ነው የምኖረው። እሷን እባክህ ተዋት። አንድ ተራ ሴት እኔ ጭንቆኛል፣ ፍቅር ጋና እዛ አደጋ መኖር አልፈልግም አለችው። ከዛም እንዴ እንደዛ አይሆንም አላት እሽን ሊሊም መጉዳት አልፈልግም ሲላትም እኔን ማን ረዳ ብላ እንደማልቀ ስትል አቅፏት ነበር የመጣችው ሊሊ በጣም ተናዳ ከቤት ወጥታ ተለያዩ። እናም አዘነችበት። አሁን ኢላ በጣም እያዘነ ይገኛል። ባርኮት እንግዲህ አሁንም በውጭ እያጣደፈ አናዘዘው ኪንጎን። ኪንጎ በጣም ቢጎዳም ግን መጨረሻ ላይ እውነታውን ዝርዝር አድርጎ ነገራቸው። ድሮ አደይ ሌባ ሆና ሳይሆን ፍቅር አጥምዳ ነው። እናም እንደዚህ ይሄ ሁሉ ችግር የመጣው አደይንም እንዲሁም እናንተንም ዳይመንድንም እኔንም ዋሽታና ላይ ፍቅር ይሄ ሁሉ የፍቅር ሴራ ነው። ራሷ ሰርቃ አምጥታ እሷ እንደሰረቀች አድርጋ እያሰቃየቻት የነበረው ከዛ ደግሞ አሁን ግን ያደይን ደሞዝ ስላልከፈለች ነው እናት አይደል ለምን አገታት አለው ያገታትማ የአደይን ደሞዝ ስላልከፈለች ነው እናም ደግሞ አደይ ያደረገቻትን ነገር በሙሉ እሷን መቅመስ አለባት በማለት ነው አለው እና ብሩን ልክ የለት አለው እኮ ለምን አይለቃትም አለው እንደ ብሩን ብትልክም እሱ ለጊዜው ስሜታዊ ሆኗል ምክንያቱም አደይ ላይ ያደረግነው ነገር በጣም ከባድ ስለሆነ እሷን መቅመስ አለባት በማለት ነው አለ በጣም ተናደደ ባርኮት። ወይ ፍቅር ወይ ፍቅር እያለ መናደር ጀመረ። አደይም አረ ተረጋጋ አለችው። ደብም ተረጋጋ አለና ኪንጎን አናገረው። ደግሞ ከዛሬ ጀምረ ከአደይ እንድትርቅ ፈልጋለሁ፣ አለዛ ገልሃለሁ አለው። ከዛም ምን እማችለው አትጠይቀኝ፣ አላደርገውም። አደይ የኔ ባትሆንም ባትፈልገኝም በሯ ድረስ መጥቼ አይኗን አይቼ ሲሄድ የናፍቆት ፍወስ ነው አለ። ምን አለ ደብም፣ አዎ ታናግር ያለሁ። ስለዚህ አርፈ ተቀመጥ አለ ኪጉ። አዴ እንግዲህ ምግብ እየሰራች እያለ ባርኮት ሄዶ አዴ ምን እንደምልሽ አላቅ። እንዴት ብዬ ይቅርታ እንደምጠይቅሽም አላቅ። እውነት ምን ማለት እንዳለብኝ አላቅ። ዝም ብለሽ ብቻ ይቅርታ በይ። ክፉ ነገር ነው ያደረግኩብሽ። እህቴን መጥፎነቷን እያወቅኩ አንቺ ላይ ይሆን ሁሉ ማድረግ የለብኝም ነበር አላት። ባርኮቴ አንተ ባኖር እኮ እኔ እዚህ አልኖርም ነበር። በአንተ መልካምነት ነው እዚህ የቆየው። አንተ እኮ ምርጥ ወንድሜ ነው። አንተ ምንም አላጠፋህም። ያበላሹት ዳይመንድና ፍቅር ናቸው። እባክ ምንም ማረግ እሺ ስትመጣ ዋጋዋን አስከፍላታለሁ። አንቺ ላይ እያደረገች ብሽን ነገር በሙሉ እያንዳንዱ እንዴት ከፍል አደርጋታለሁ፣ አለ እንደ ባርኮቴ፣ እንደዚህ እያረክማ ክፉ አታድርጋት አለችው። እኔ ምን አረኳት እኔ ምን አረኳት? እራሷ ኮ ናት የጀመረችው፣ ስለዚህ አሁን እያንዳንዱን ነገር መክፈል አለባት፣ አለ። የዚህን ጊዜ መጨነቅ ጀመረች። አዴ አዴ፣ ምስኪን ሁሉም ነገር እሷ ላይ ይበረታል። እንዲሁም ደግሞ ሊሊ በጣም ታሳዝናለች። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ፍቅር የስራዋን እያገኘች ትገኛለች ማለት ነው። ለማምለጥም ብትሞክርም አልሆንላትም። ከቻናሉ ጋር መልካም ቆይታ ይሆንላችሁ።